ሆድን በተረት ቢሸነግሉት ስንዴን ከህል ቢነጥሉት አይሆንም። በየዕለቱ የሚያስፈልገን የጠራ ምግብ ነው። ይህ የስንዴ ምርታችን በየዓመቱ እየደረጀና እያደገ መጥተዋል። የኢፌዴሪ ፕሬዚደንት ታዬ አጽቀ ሥላሴ እንደሚሉት በግብርና በ2016 በጀት ዓመት 1 ነጥብ 2 ቢሊዮን ኩንታል ምርት ተመርቶ የነበረ ሲሆን በ2017 ምርት ዘመን 1 ነጥብ 57 ቢሊዮን ኩንታል ምርት ተመርቷል። ይህም ከቀደመው ዓመት 24 ነጥብ 7 በመቶ ብልጫለ። በምዕራብ አርሲ ዞን አዳባ ወረዳ ቡቻ ቀበሌ ስንዴ ክላስተር አልሚ አርሶ አደሮችም የእድገቱ አስቀጣይ ናቸው። ስንዴ ስንዱነትን ይጠይቃል። አርሶ መዝራት ብቻ ሳይሆን ለማፈር የሚፈልግ ነው። የመሬት አሲዳማነትን በማከም ምርታማነትን ለማሸሻል ክሪው ፕሮጀክት ባደረገላቸው የኖራ ድጎማ አርሶ አደሮችን ሰርቶ ከማጣት ወደ ሰርቶ ማግኘት አሸጋግሯቸዋል። ኖራው የአየር ንብረት ለውጥ መቋቋም የሚችል በመሆኑ ምርታማ አድርጓቸዋል። ይሄ ጫማና ኮፍያ ነው፣ አይገናኝም ከዱሮው ማለት ነው። እኛ ካሁን በፊት ያው ይህንን መሬት እንዲሁ በቃ እንዲሁ ጦሙን ከሚያድር ብለን ነው እንትኑ ነው እንጂ ከዚህ ማሳ ላይ ጥሩ ምርት እናገኛለን ብለን አይደለም። አሁን ግን ለወደፊት ጥሩ እንድናስብበትና በየዓመቱ መንግሥት የሚለንን ተቀብለን እንድንሰራ ጥሩ ምርት ሰጥቶናል። ይሄ በግምት ከ40 እስከ 50 ከሄክታር እናገኛለን ብለን እየጠበቅ ነው። ቢያንስ ይህንን መሬት የገመትኮ ቢያንስ እስከ 30 35 ኩንታል ይገምታሉ። እንደ ራሴው የሰራሁት ማለት ነው። ፍራማቱ ያው እንደምታየው ነው። በጣም ምርጥ ነው ይዟል። ሙሉ እያሞላ እያደረሰ ነው። በጣም ደስ ብሎናል። እዚህ ያለማነው ስንዴ ከዚህ በፊት ይሄ ማሳ በጣም ደክሟል። አሁን ኪዩ የሚባለው ፕሮጀክት መጥቶ ኑራ ሰጥቶልን በኖራ ዘርተን ይህንን የሚመስል ምርት አግኝተናል። ያው አላያ ደርሰንንና አሁን የሚታዩት ምርት እያያችሁት ነው። በጣም ይዟል። በፊት በዚህ ስንዴ ላይ በአናቱ ላይ የነበረ ፍሬ ቢቆጠር በፊት ከሰላሳ እስከ አርባ የነበረ ነበር። በአሁኑ ሰዓት ቢቆጠር ከሀምሳ እስከ ሰባ ቤት የነበረ ነው። ይህንን አሲድነቱ እንዲቀንስ በተሰጠው አብሬጅ ስለተዘራ ነው የስንዴ እንደዚህ ሊበቅል የቻለው። የኦሮሚያ ግብርና ቢሮ ኃላፊ ጌቱ ገመቹ እንደሚሉት በመሬት ስፋትና በምርታማነት ለውጥ መጥቷል። ዘንድሮ በአጠቃላይ በክረምቱም በበጋውም በመስኖውም 7.2 ሚሊዮን ሄክታር በስንዴ ይሸፈናል ማለት ነው። ከዚህ ወደ 200 80 ሚሊዮን ኩንታል ምርት ይሰበሰባል ተብሎ ይገመታል ማለት ነው። ይሄ አጠቃላይ እንቅስቃሴውን ጀምረነዋል። የበጋውም በዚህ ሰዓት ላይ አርሶ አደሮቻችን በስፋት እየሄዱ ነው ያሉት፣ እየሰሩ ነው ያሉት። በቀጣይ የመህር ወቅትን ጨምሮ የተሻለ ምርት ከአምራቾች ይጠበቃል። ከዚህ ቀደም ከነበረው አዝመራ ጥራቱ እየላቀ ቁጥሩም እየተለቀ ሄደዋል። ስንዴ ላይ በክረምቱ በመኸሩ ወቅት ብቻ በሶስት ነጥብ ሁለት ሚሊየን ሄክታር ላይ በስንዴ ለመሸፈን ተሞክሯል ማለት ነው። ከዚህ ወደ አንድ መቶ ስድስት ሚሊየን ኩንታል ይገኝበታል ተብሎ ይገመታል ማለት ነው። ይሄ እንዳለ ሆነው ስንዴ ላይ በጋ ላይም በዛው መጠን ከፍተኛ ትኩረት ሰጥተን የምንሰራበት ሁኔታ አለ ማለት ነው። በጋ ላይ ወደ አራት ሚሊዮን ሄክታር ላይ በስንዴ እንሸፍናለን ብለን ነው እንቅስቃሴ ውስጥ ገብተን ያለ ነው ማለት ነው። ከዚህ ወደ አንድ መቶ ስልሳ አራት ሚሊየን ኩንታል ምርት ይገኛል ተብሎ ይገመታል ማለት ነው። የግብርና ሚኒስትር አዲሱ አረጋ አገራችን የምግብ ለዋላይነቷን ለማረጋገጥ በምታደርገው ጉዞ የአዳባ ወረዳ ቡቻ ቀበሌ አርሶ አደሮች የስንዴ ምርት ትልቅ ማሳያ ሆነው ይታያል ንግግራቸውን ሲቋጩ በስንዴ ራስን የመቻል ጉዞውንም ያፋጥናል ብለው ነው። አገራችን ኢትዮጵያ በዘንድሮው የመኸር ወቅት ወደ 20.7 ሚሊዮን ሄክታር መሬት በተለያዩ ሰብሎች አልምታለች። ከዚህ ከለማው መሬት ላይ ከ653 ሚሊዮን ኩንታል በላይ እህል ይገኛል ተብሎ ይገመታል። ይሄ ለሀገራችን ትልቅ ተስፋ ነው። ሀገራችን በምግብ ራሷን ለመቻል የምግብ ሏላዊነቷን ለማረጋገጥ ትልቅ እርምጃ ላይ እንዳለች ማሳያ ነው። ከዚህ ከለማው መሬት ውስጥ አራት ነጥብ አምስት ሚሊዮን የሚሆነው በስንዴ የለማ ሲሆን ከዚህም ውስጥ ደግሞ ሁለት ነጥብ ዘጠኝ ሚሊዮን ሄክታር ያህሉ በክላስተር የለማ ነው። ዘንድሮ በምህር ወቅት ብቻ ካለማ ነው ስንዴ አንድ መቶ ሰባ አምስት ሚሊየን ኩንታል ምርት ይጠበቃል።